መጀመሪያው ሐሳቤ ያለንበትን ዘመን መረዳት ማወቅ ያስፈልጋል። ዘመን በቅጡ ካልተረዳን ዘመን ልንዋጅ አንችልም። ትውልድ ማስመለጥ ደግሞ አንችልም። ምን ውስጥ ነው ያለነው? የኛ አያቶች የነበሩበት ዓለም የራሱ ዓለም ነው፣ ይክፋም ይልማም። የኛ አባቶች የነበሩበት ዓለም የራሱ ዓለም ነው፣ ይክፋም ይልማም። የኛ ዓለም ሌላ ዓለም ነው። ምን ውስጥ ነው ያለ ነው እንዴት እንንቃ? እንዴት እንከተል? ምንድን ነው ያለው ቻሌንጅ? ብለን ካልተገነዘብን እንቸገራለን። እኔ የተማርኩበት ትምህርት ቤት የበሻሻ አንደኛ ደጋ ትምህርት ቤት የተገነባው በዘማቾች ነው። ዘማች የገነባው ነው። ከዛ ቤት አልነበረም ትምህርት ቤት አርብ አርብ እለቀልቃለን፣ ቅዳሜና እሁድ ይደርቃል፣ ሰኞ እንማራለን። ይሄ የነበረኛ ትምህርት ቤት በበት እየለቀለቀ በት አመጣን ለቀልቃለን። አሁን ጥያቄው ሶላር ኢነርጂ የለም ከሆነ አሁን ጥያቄው ኮምፒውተር የለም ከሆነ ፕሮግረስ አለ ማለት ነው። እንኳን ጠየቃችሁ። ያንም ማግኘት አለብን። ትክክል ነው። ስናወዳደር ግን በሚዛን ይሆናል። አሁን ያለውን ለማሳነስ የሌለ ድሮ አንናገር ነው። የሌለ ድሮ ምን ያደርጋል ለምንድን ነው ይህን የማነሳው? መምህራን ስለሆናችሁ ሎጂክ ስለሚገባችሁ እውነት ስለሚገባችሁ ነው። በሆነ ጊዜ እውነትና እውቀት የነገሱበት ሲዝን ዘመን ነበረ። እውነትና እውቀት እውነትና እውቀት የነገሱበት ሲዝን ማህበረሰብ ጨክኖ ተሰብስቦ ሰርቶ ሀገር ሰርቷል። ለምሳሌ በሁለተኛ ዓለም ጦርነት። ኦስትሪያ ቬና ወይም ዋይን የምትባለው ከተማ ኦልሞስት ፈርሳለች። ኦስትሪያ በጣም ቀዝቃዛ ነው። ይሄ ዊንተር ሲዝኑ በረዶ፣ በጣም ቀዝቃዛ ነው። እንኳን ለስራ ለመራመድም አይሆንም። በቂ ሂተር በሌለበት በቂ ቤት በሌለበት የጨከኑ የዛን ዘመን ሰዎች ቀንና ማታ ሰርተው ያኔ፣ አይደለም ዛሬ የምታስቀና ከተማ ሆናለች ቬና ያ ትውልድ ልጅ ይሸከማል፣ ድንጋይ ይሸከማል፣ ሀገር ይሰራል። ያ አባት ሲሰራ ያየ ልጅ እንደ አባቱ ባይሰቃይም በተሻለ ሁኔታ የተሻለ ሀገር ይረከባል። ኦስትሪያ ደግሞ ተውና፣ ኖርዌይ ውሰዱ። ኖርዌይ ከስድስት ወር በላይ በነሱ አባባል ዘጠኝ ወር ሙሉ ጨለማ ነው፣ በረዶ ጨለማ ነው። እኔና እናንተ ብንሄድ ቅዝቃዜውን የአየር ጸባዩን አንችለውም። እንደኛ አይደለም። ግን ኖርዌይ ያሸበረቀች ሀገር ሆና መስራቷ ብቻ ሳይሆን ለሚቀጥለው ለሚቀጥለውም ትውልድ የሚበቃ ሀብት አከማጅተዋል። ልጆቻችን እንዳይቸገሩ ብሎ አከማጅተዋል። እውነትና እውቀት የነገሰበት ሲዝን እና ማህበረሰብ በድፍን አውሮፓ ሀገር ገንብተው ለትውልድ ወረት አስቀምጠው አልፈዋል። ኢትዮጵያ ውስጥ እውነትና እውቀት መስፈሪያ እንዲሆኑ ትክክል እንዲሆኑ መምህራን ካልሰሩ ማንም ሰው አይሰራም። እውነትና እውቀት ደግሞ ፈታኝ ናቸው፣ ዋጋ ያስከፍላሉ። እውነት ዝም ብላ የምትገኝ አይደለችም፣ ታስከፍላለች ዋጋ እውቀት ዝም ብሎም ይገኛለም። ታውቃላችሁ፣ ብዙ መድከም ይፈልጋል። በቀላሉ ማደግ መለወጥ የሚሹ ሰዎች እውቀትና እውነትን ገፍተው የቀለለውን ነገር ይወስዳሉ። የለም የቀለለውና አቋራጩ ጥፋት ያመጣል። ቢከብድም እንኳ ታሪክ መቀየር ያለብን እኛንን ብለን እንድንነሳ ያንበሳውን ድርሻ መውሰድ ያለበት መምህር ነው። መምህር ግን ሲፈጥረው እዚህ ጋር የተጻፈለት ነገር ትውልድ መስራት መድከም መስጠት ነው። ወታደርም እንደዚሁ ነው። ምንም ደሞዝ ቢከፈል ለመምህር እንዴት ሊበቃ ይችላል? ሊበቃ እኮ አይችልም። ስራችሁ ዘጠና ፐርሰንት መስጠት ነው ለመኖር ብትቀበሉ። እናንተ የተፈጠራችሁት ዘጠና ፐርሰንት ለመስጠት ነው በተለይ እንደ ኢትዮጵያ ያለ ከእውነትና እውቀት የራቀ ማኅበረሰብ ደግሞ ሲኖር የመምህራን ሚና አብዛኛው መስጠት ነው።